በፋኖ በኩል ግን ከሞላ ጎደል እያንዳንዱ አማራ ተቀራራቢ የሆነ መልክዓ ምድር ነው ያለው። ምናልባት የአየር ሰማዩ አንዳንዱ ደጋ ሊሆን ይችላል፣ አንዳንዱ ቆላ ሊሆን ይችላል። እንደዚህ ይሄ እንደሆነ አይበግራቸውም። የቆላ ልጆች ደጋ ወርደው ሲዋጉ፣ ደጋ ወጠው ሲዋጉ በጭራሽ ግራ አይላቸውም። በደንብ ነው ፈላት አፍጫ ስር የሚወጡበት። ፈላትን ግንባር ግንባሩ እንደሚል በተመሳሳይ የቆላዎች የደጋዎች ቆላ ሲወርዱ እንደዚህ ነው የሚዋጉት። እንደዚህ እያደረጉ በደንብ ውጤታማነታቸው ታይቷል እና ራምቦ ክፍለጦር በቅርቡም ጭምር ስንዘግበው ነበረ። በተለይ ከዚህ ከይፋት አካባቢ ተነስቶ ወደ መራ ቤቴ ቀጠና ከሄድ በኋላ በሚዳ መራኛ፣ በመራ ቤቴ አካባቢ መራኛ ከተማ አካባቢ በመግባት ወደ ተጎራ ወደ ድምድም አካባቢ ፈላስን እንዴት ዝባቅ እንደመጣው እንዴት ከቦ እንዳስጨነቀው እንዴት እንደጨረሰው ከዛው እንኳን ወደ መጣበት እንኳን ለመሄድ ተስሞ ቁስለኞች እንኳን ይዞ ሲወጣ የነበረው ወደ ደሴ ነበር፣ ወደ ወሎ ነበር ለማይት ሲሞክር የነበረው። በዛም ሲሄድ የአማራ ፋኖ ወሎ ወሎ ቤት አማራ እዚህ ደግሞ አሉ። በዛም አካባቢ የሚንቀሳቀሱ በጣም ጀግና ጀግና የሆኑ ፋኖች፣ እነሱም በተመሳሳይ እየተቀበሉ እግር በግር እየተካተሉ ሲደመስ ሲደመስሱ ሲያልፈዱት ነው የነበረው እና በስፋት በደንብ እንደ ጠንካራ ስራዎችን ለዛውም የአማራ ፋኖ ነው። ቁስለኛ አይዘጋም። ቁስለኞችን ይዘው ሲሄዱ ቁስለኛ አንመታም ቁስለኛ ላይ አልተኩስም ነው ይላል። አሳልፈው ነው የሚሰዷቸው እንጂ ቁስለኞች ላይ እንኳን ለመተኮስ ቢሞክሩ አንድም አያሳልፏቸውም ነበር። በደንብ እያሳደዱ ነበር የሚጨርሷቸው እና በዚህ መልኩ ከአንድ ቀጠና ወደ ሌላ ቀጠና ሊጓዝ በነበረ ይሄ ነው ነው ስለሆነ ከፓርክ ከተማ ከዚህ ይሄ ነው

ሰላም ጤና ስጥልኝ፣ የተወደዳችሁ አድማጭ ተመልካቾቻችን ከኢትዮ ሶስት ስልሳ ዋሽንግተን ዲሲ እየተላለፈላችሁ ያለው ፕሮግራማችን አሁንም እንደቀጠለ ነው። በአማራ ክልል እንግዲህ በፋኖ ኃይል እየተካሄዱ ያሉ ድሎች አሁንም ቀጥለዋል። ዛሬም በተመሳሳይ በጎንደር በተለያዩ አካባቢ ሲደረጉ የነበሩ ጦርነቶች በበላይነት እንደተለመደው በፋኖ ኃይል የበላይነት ሲካሄዱ ውሏል። አጠቃላይ ሁኔታው ምን ይመስል ነበር የሚለውን መረጃውን ሊያደርሰን ረዳት ፕሮፌሰር እያሷ አባተ የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ ኃላፊ ምክትል የውጭ ጉዳይ ኃላፊ እንዲሁም የዙ የሜጀር ጀኔራል ውባንት አባተ ተወርዋሪ ክፍለ ጦር ዋና አዛዥ የስልክ መስመራችን ላይ ይገኛል። አርበኛ እንዴት ዋልክ? እንዴት አመሸ? ባለህበት እንግዲህ ዛሬ ከባድ ጦርነት ላይ ነው የዋላችሁት በየአካባቢው የት የት አካባቢ ነበር የት ግንባር ነበር እንደው ምን ስጥ ድሎች ተገኙ የሚለውን ካንተው እንስማ። አመሰግናለሁ የሩሲያ የተወሰነ የስልክ መቆራረጥ ስላለ ይቅርታ ከወዲሁ እንትን የሚል ከሆነ ኔትወርክ ቀጠናው ላይ እያጠፋ ነው። እና እንግዲህ በዛሬው ዕለት ከፍተኛ ድል የተመዘገበበት የወገናችን አንገቱም ቀና የሚያደርግበት ጠላት ደግሞ የሚያፍርበት ድል ነው የተመዘገበው። ይኸውም ከመነሻው እንትን ለማድረግ ከሰሞኑ የአማራ ፋኖ ጎንደር ግዛት ህዝብ ሁሉም ክፍለ ጦሮች በሚባል ደረጃ ውጊያ ላይ ነው እንትን ያደረጉት የቆዩት በአማራ ፋኖ አንድነት በጎንደርም ዘመቻ ጭምርት አውጆ ከፍተኛ ጀብድ ነው ሲሰራ የቆየው። ጎንደር ቀጠና ላይ በዛሬው ዕለት ደግሞ ከሁለት ቀናት በፊት መነሻውን ደራ ፎገራ አካባቢ ያደረገ እንቅስቃሴ አድርጎ ነበር። ያ አንደኛ ኮር በአማራ ፋኖ አንድነት በጎንደር በሻለቃ አመኑ የሚመራው ምናልባትም ይህን ጉዞውን በተሳሳተ መንገድ እንዲጠቀም ለማድረግ ብዙ ስራ ተሰርቷል። በውስጥም በውጭም ከወገን ጋር ተኩስ እንዲነሳ ብዙ አሉባልታዎችና መሰሪያ አካሄዶች ነበሩ። ነገር ግን የአንደኛ ኮር አዛዥ ሻለቃ አመኑና የሁለት መቶ ስድስተኛ ኮር አዛዥ ኮሎኔል አዲሱ ደባልቄ እንዲሁም ሌሎች የዝና የክፍለ ጦር የኮር አመራሮች ባደረጉት ውይይት በትናንትና ዕለት በአገር ሽማግሌም ብዙ ጉዳዮች ተፈተው የሚቀሩ ነገሮች እንዳሉ ሆኖ በአንድነት ዛሬ ኦፕሬሽን ተሰርቷል ማለት ነው። ምናልባትም ጠላትም ዛሬ የሁለት መቶ ስድስተኛ ኮር ቤዝ ያደረገውን ቀጠና መርጦ ከሶስት ወረዳዎች ነው፣ ምናልባትም ከክምር ድንጋይም ከስቴም ተጨማሪ ሀይል ለማንቀሳቀስ ሞክረዋል። አምስት ወረዳዎች ማለት ነው እነዚህ ሲጨመሩ። በመሰረታዊነት ግን ከሶስት ወረዳ ሀይል አንቀሳቅሶ የሁለት መቶ ስድስተኛ ኮርን ቤዝ ለማናጋት እና ምናልባትም በወገን ሀይሎች መካከል ግጭት ይነሳል ብሎ ጠብቆ ስለነበር ያለ መጠቀም ነው እንቅስቃሴ ያደረገው። ይኸውም ከስማዳ ወረዳ ወደ ውልና ባህር፣ ከሰዴ ሙጃ ወረዳ ወደ ውልና ባህር አቅጣጫ፣ በተመሳሳይ ከጋይንት ነፋስ መውጫ ወደ ውልና ባህር አቅጣጫ ነው እንቅስቃሴ ያደረገ። ይሄን በሚያደርግበት ጊዜ ደግሞ የሁለቱ ኮር አዛዦች በመናበብ የሁለት መቶ ስድስተኛ ኮር ዘመቻ መሪ ሻለቃ መላኩ ዋለልኝ የሁለት መቶ ስድስተኛ ኮር ውስጥ ያሉ ክፍለ ጦሮችን እና የኮሩን ተወሯሪ ኃይል በአራት ቦታ ላይ ነው ስምሪት የተደረገው። በአንዳርጌ አስካውና በሻምበል ማሪዬ የሚመራው ጦር ከዝንጀሮ ገደል ጀምሮ እስከ ውጤ ያለውን የስማደውን ኃይል እንዲዘጋ፣ በሻለቃ ቆራጡ የሚመራው የመይሰው ክፍለ ጦር የኮሩ ተወራዋሪ ኃይል በሰሎሞን አዳሙ የሚመራው ከደሞጃ የሚንቀሳቀሰውን ኃይል እንዲዘጋ በማድረግ ቢትወርካ መድኃኒዓለም ላይ በተመሳሳይ የኮር አዛዥና ዘመቻው የሚመሩት ኃይል ደግሞ ጉዛ መድኃኒዓለም የሚባል ቦታ ላይ ና ገደባ መርቆሪዎስ ላይ ከጋይንት የሚመጣውን ሀይል በመዝጋት ነው ኦፕሬሽኑ የተሰራው። የአንደኛ ኮር የአማራ ፋኖ አንድነት በጎንደር በሻለቃ መኑ የሚመራው ነሻምበል አምሳሉ ና ሌሎችም የክፍለ ጦርና የኮር አመራሮች የተሳተፉበት ደግሞ ካጎና ጀምሮ እስከ ደገዛ አለት ጦሎ እስከ ዝንጀሮ ገደል ጫፍ የወገን ኃይል ከሰማሪ የመጣውን ኃይል ፊት ለፊት ነው ውጊው የተጀመረው። ምናልባትም እጅግ አስደማሚ የሆነ ድል ነው የተገኘው። የጠናት ሁለት ተሽከርካሪ ከጥቅም ውጭ ሆኗል። በተመሳሳይ ብሬን፣ ስናይፐር ዲሽቃ ጭምር የያዘው የስልሳ አራተኛ ክፍለ ጦር ሶስተኛ ሬጅመንት ከሰማዳ የመጣው ሀይል ሚኒሻና ፖሊሲን ጨምሮ ሙሉ ላይ የተበጠ ነው የጫው ዘር ነው የሆነ ሁሉም። በወገን በኩል መጠነኛ ጉዳት በሁለት መቶ ስድስተኛ ኮር አንድ ቁስለኛ ነው ያለው። በአንደኛ ኮር ደግሞ የተሰዋው የሻለቃ መኑ ወንድም ሀብታሙ ሻለቃ ሀብታሙ ጭምር ይሄን ዋጋ በድል እጅግ በአስደማሚ ድል ከፍሎልናል ማለት ነው። ስለዚህ የዛሬው ውሎ ባጭሩ ይሄን ነው የሚመስለው። ኢየሩስ ምናልባት የሁለቱም ኮር የእያንዳንዱን ክፍለ ጦር እንግዲህ ምርኮኞችንም በእጃቸው ላይ ነው የሚገኙት በየክፍለ ጦሮቹ። የሜጀር ጀነራሉ በአንታባ ተወርዋሪ ክፍለ ጦር በአሁኑ ሰዓት ከአስር በላይ ምርኮኞች የብሬን ስናይፐር እና ሌሎች የነፍስ ወከፍ መሳሪያዎችን በምርኮ ላይ ይዟል። በተመሳሳይ የጠላት ኃይል እንደተፈተነ እንደተበተነ ስለሆነ አሁንም ድረስ በየቦታው እየተለቀመ እየተያዘ እየመጣም እጁን እየሰጠ ነው። ምናልባትም ድሉ ገና ያልተጠናቀቀ ነው። ሞር አማራ ፋኖ አንድነት በጎንደር በአንደኛ ኮር ውስጥ ያሉትን ራሳቸው በዝርዝር የሚያቀርቡ ይሆናል። በሁለት መቶ ስድስተኛ ኮር ውስጥ ያሉ ክፍለ ጦሮችም የክፍለ ጦር እና የኮር ሕዝብ ግንኙነቶች አሁን ለወገን ድሉ ቶሎ መድረስ እንዳለበት ተወያይተን የኮር አመራሮቹ የሰጡት አቅጣጫ ነው የማስተላልፈው። የተወሰነ ኔትወርክ ስላገኘን ሌሎቹ ደግሞ በዝርዝር የሚተርኩት፣ ምናልባትም ከሳምንት በላይ ሊተረክ የሚገባው ከፍተኛ ጀብድ ነው የተሰራው። ዛሬ ጀብዱን እጅግ ልዩ የሚያደርገው ደግሞ በወገን መካከል በጥቃቅን ልዩነቶች እና በመሰሪ ሰዎች አካሄድ ይፈጠራል የተባለው ክፍተት በአንድ ላይ ቁሞ ዋናውን ጠላት የአማራን ከምድረ ገጽ ሊያጠፋ የመጣውን ጠላት የመከተበት መንገድ እጅግ የሚያስደምም ተገጣጣሚ ድል ነበር የተገኘው። የሩስ ዛሬ እንደዚህ ላይ አንድ አነት ጥያቄ ላንሳልህ። ትናንትም እየሰማው ስለነበር ነው ሁለት መቶ ስድስተኛ ኮርና ያው በዛኛው በኩል ደግሞ ያው የራሳችሁ ወንድም የራሳችሁ አንድ ትግል ላይ የወጣውን አካል ለማጣላት እና ለማባላለት የጀመሩ ነገሮችን ለመቅረፍ በወንድማዊነት ለመመካከር ቁጭ ብላችሁ የተወሰነ ስምምነት ላይ መድረሳችሁን ጠላታችሁ አንድ መሆኑን አላማችሁ አንድ መሆኑን የተነሳችሁበት ጉዳይም አንድ መሆኑን እና ጠላትን ድባቅ በመምታትም ከስምምነት ላይ መድረሳችሁን በተወሰነ ደረጃ መረጃው ደርሶን ነበር እና እንደው ትላንትና ከነበራችሁ ውይይት ለሌሎችም ለሌላው አካባቢም እንደዚህ ችግር ለመፍጠር እየገቡ ላሉትም በእናንተ መካከል ክፍፍልን ለሚፈጥሩትም እንደ ምናልባትም ትምህርት ይሆናል ብዬ ስላሰብኩን ይሄን ጥያቄ ማነሳልህ እና ትላንትና ይህን ውይይት አድርጋችሁ ነበረ ከዛ በኋላ ደግሞ ይህንን ጠላት በጋራ በመደምሰስ ላይም ከስምምነት መድረሳችሁንም በመረጃ ደረጃ ደርሶን ነበርና እንደው ይሄ አጠቃላይ እናንተ ጋር ገብቶ ሊከፋፍል የሚፈልገው እንዳለ ሆኖ እናንተ ደግሞ በጥበብ እየተወያያችሁ ትግሉን ወደፊት በማስቀጠል ረገድ እያደረጋችሁት ያላችሁትን ነገር እንደው ምን ውጤት አስገኘ የሚለውን እሱ ላይ እንደው በደንብ ብትነግረን ለሌላውም